ኢትዮጵያ ውስጥ ወሳኝ ከተዋናዮች መካከል አንዱ የሆነው አርቲስት ናታይ አርቲስት ናታይ በርካታ ኢትዮጵያኖች በተለይ የትወና ብቃቱን ያደንቁለታል። በጣምም ደግሞ ልዩ ቦታም ይሰጡለታል። አርቲስት ናታይ በጣም ልዩ የሆነ የትወና ብቃት እንዳለውም ይታወቃል። የተለያዩ ፊልሞች ላይም ተውኗል። በጣም በተለየ ሁኔታ በትወናው በርካታ ኢትዮጵያኖችም ተደምሞበታል። ታዲያስ አርቲስት ናታይ የተጣመረው ከማንጋ ነው? ማናት? ባለቤቱ ህሊና ትባላለች። ህሊና ደረጀ ከዚህ በፊት በሰይፉ ሾው ላይ ቀርቦ በጣም ባልተጠበቀ ጊዜና ሰዓት እሷ ባልጠበቀችበት ሁኔታ ሰርፕራይዝ አርጓት ነበር። የታገብኛለች ጥያቄ አቅርቦላት ነበር። ህሊና ደረጀ የአንድ ልጅና ስትሆን በጣም በመሀላቸው ያላቸው ፍቅር እጅግ የተለየ እንደሆነ በርካቶች የቅርብ ወዳጆቹ ነግሮታል። ታዲያስ ሴፉ ሾው ላይ ቀርባ ከዚህ በፊት ፕሮፖዝ አርጎላት ነበር። ከዛ እሷ በጣም በደስታ ነበር የተቀበለችው። የፍቅራቸው ነገር ያው ለቀለበት ከቀለበትም አልፎ ለሰርግ በቅቷል። ዛሬ ባልና ሚስት ሆኗል። በጣም በሚገርም ሁኔታ የአርቲስት ናታይ ባለቤት በአሁን ሰዓት ህሊና ደረጀን በማስመልከት በአደባባይ በሰርግ እንደተጋቡ ጭምርም እንደተጣመሩ ጭምርም የወጡት መረጃዎችን በማስመልከትም ነው በጣም እንደሚዋደዱ እንደሚከባበሩ ጭምርም ነው። አርቲስት ናታይ አሉ ከተባሉት አርቲስቶች ወይም ወጣት ተዋናዮች መካከል አንዱ እንደሆነ በርካታ ኢትዮጵያኖችም ለእሱ ያላቸውን አክብሮትና አድናቆት ሲገልጹ ተስተውሏል። ታዲያ አርቲስት ናታይ ከህሊና ደረጀ ጋር እንደተዛመረ ጭምርም ነው ጸባዩዋ ሁለሜና ለየት እንደምትልና በጣም እንደምወዳት በማለትም መናገሩም የምታውቅ ነው። ስለ እሷም ተናግሮ እንደማይጠግብ ጭምር፣ መልካም ሚስት ለባሏ ዘውድ ነች የምለውንም እሱ እንደምቀበልና በተለይ ደግሞ ትክክል እንዳው መልካም ሚስት ዘውድ ነች የሚባለው ነገር እንግዲህ በጣም በሚገርም ሁኔታ በአደባባይ እንግዲህ ሁኔታዎችም የሚስተዋሉት አርቲስት ናታይና ህሊና ደረጀ እንደተጋቡ ባለቤቱ የአርቲስት ናታይ ባለቤትን በማስመልከት ወይም ሚስቱን በማስመልከትም ነው። ለእናንተ የዘንላችሁ የመጣ ነው። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘ። ሰላም ቆዩልኝ።